የኢትዮጵያ ንግድ ባንክ የሲቢኢ በጄ የዲጂታል የቁጠባና የብድር አገልግሎት ይፋ አደረገ። በሲቢኢ በጄ የዲጂታል የቁጠባና የብድር አገልግሎት ባለፉት ሁለት የሙከራ ወራት ብቻ ከ1.6 ቢሊዮን ብር በላይ ብድር ተሰጥቷል። የሲቢኢ በጄ የዲጂታል የቁጠባና የብድር አገልግሎት ይፋ በተደረገበት መርሃ ግብር ላይ የኢትዮጵያ ንግድ ባንክ ፕሬዚደንት ተወካይና የኮርፖሬት አገልግሎቶች ኤግዚኪቲቭ ምክትል ፕሬዚደንት አቶ ኤፍሬም መኩሪያ እንደተናገሩት የሲቢኢ በጄ ዲጂታል የቁጠባና ብድር አገልግሎት ደሞዛቸውን በሲቢኢ ብር ለሚቀበሉ ደንበኞች ወርሃዊ ደሞዝን ታሳቢ ባደረገ መልኩ የብድር አገልግሎት ያቀርባል ብለዋል። የመንግስት ሰራተኞች ደሞዝ በሲቢኢ ብር እንዲከፈል ይደረጋል። ይህም ማለት ሰራተኛው ከሚሰራበት መስሪያ ቤት የሲቢኢ ብር አካውንት ሊኖረው ያስፈልጋል ማለት ነው። በዚህ መሰረት ወርሃዊ ደሞዙን ታሳቢ ባደረገ መልኩ ከ500 እስከ 150 ሺህ ብር ድረስ ያለምንም ዋስትና የብድር አገልግሎት ማግኘት ይቻላል ማለት ነው። የሲቢኢ በጄ አገልግሎት ላለፉት 11 ወራት ገደማ ሙከራ ሲደረግበት መቆየቱ የገለጹት አቶ ኤፍሬም ውጤታማነቱ በመረጋገጡ ለደንበኞች በይፋ አገልግሎት መስጠት መጀመሩም ገልጸዋል። በዚህም ባለፉት ሁለት የሙከራ ወራት ብቻ ከ1.6 ቢሊዮን ብር በላይ ብድር ተሰጥቷል። እስካሁን ባለው ጊዜ ውስጥ ባንካችን ከ478 ኩባንያዎች ጋር መደበኛ ስምምነቶች ተፈራርሞ ስምምነቱ ከጸደቀላቸው 478 ውስጥ 83 ድርጅቶች የተውጣጡ ሰራተኞች የሲቢኢ በጄ ዲጂታል ባንክ ብድር የተሰጣቸው ሲሆን በዚህ መሰረት ባለፉት ጥቂት ሁለት ወራት ብቻ በድምሩም 1.6 ቢሊዮን ብር ብድር መስጠት ተችሏል። ይህ አዲስ የተጀመረው ዲጂታል የብድርና የቁጠባ አገልግሎት የብድር አገልግሎትን በእያንዳንዱ ቤት ለማስገባት ባንካችን እያደረገ ያለው ጥረት አንዱ አካል መሆኑም ተገልጿል። የኢትዮጵያ ንግድ ባንክ በተጠናቀቀው በጀት ዓመት ከ13 ትሪሊየን ብር በላይ ግብይት በተለያዩ የዲጂታል አማራጮች ያከናወነ ሲሆን በሀገር አቀፍ ደረጃ ከተካሄደው 17.7 ትሪሊየን ብር በላይ ግብይት የ73 በመቶ ድርሻ ይዟል።